ሰላጣ ጥሩ ነው፣ ሰውነት ለመቀነስ መብላት አለብኝ እንልና ማታ ራቴን ሰላጣ ነው በላው ላለው። እነዛ ነገሮች ቀዝቃዛ ናቸው፣ የሞቀ ነገር የለውም። ሁለተኛ ጥሬ ናቸው። ስለዚህ ያንን በልቼ ወደ አልጋ ሲሄድ ሰውነት ያንን ዳይጀስት ለማድረግ ረዘም ያለ ጊዜ ነው የሚፈጅበት፣ ምክንያቱም የተቀቀለ ነገርና ጥሬ ነገር እኩል አይደለም ዳይጀስት የምናደርገው። ስለዚህ ይሄን ነገር በስንት ሰዓት ነው መብላት ያለብኝ ማወቁ ጥሩ ነው ስለዚህ ምሳ ሰዓት ላይ ቢሆን መበላው ምሳ ሰዓት ላይ ሙቅ ነው ከዛ በኋላ ብዙ እንቅስቃሴዎች አሉኝ ስለዚህ ሰላጣ ምሳ ሰዓት ላይ ብበላ ሞር ወይም ሮ ዳየት ያልተቀቀለ ነገር ለመፍጨት ሰውነቴም ጊዜ ኖረዋል ወርስ ማታ ላይ ደግሞ ሾርባ ነገሮች የተፈጨ ሾርባ ውስጥ ብዙ ነገር ሁሉ ጊዜ ሾርባ ሲባል ሰው ይሄ ነገር በቃ አይሆንም፣ ምግብም አይመስለኝ፣ አጠግበኛል የምንለው ነገር አለ። ግን ያ ነገር መፈጨት ይችላል፣ ወፍራም ሾርባዎች አሉ። አሁን እንደዛ አይነት ነገር ብንበላ ለምሳሌ እዚህ ባለንበት አካባቢ ጥሩ ነው፣ ምክንያቱም ያሞቀናል አንደኛ፣ ሁለተኛ ቀጭን ነው። ስለዚህ ዳጀስት ለማድረግ ብዙ ሰውነቴም ኤነርጂም አይፈልግም ቦርጭ ምናምን የምንለው ነገር